ክቡራን አድማጭ ተመልካቶቻችን ወደ ዋና ዋና መረጃዎቻችን ከማለፋችን በፊትም የታደለ ወንድም ነኝ፣ የምናገረው ነጥብ አለኝ፣ የኢትዮጵያ ሕዝብ እንዲሰማልኝ የምፈልገው ሐቅ አለኝ የሚል አንድ ግለሰብ በሚዲያ ወጥቷልና እሱን አዳምጠን ወደ ሌሎቹ መረጃዎች እናልፋለን።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 የታሰረውን አዎ። የሕግ ሰዎች ተበደልኩ ብሎ ክስ ከመጣ ምንም ማድረግ አይችልም፣ ይቀበላሉ። ግን መጨረሻ ፍርድ ቤት ሲሄድ እውነታው እየተረጋገጠ ነው። ሄደው አሁንም ቢሆን ባልና ሚስት ናቸው እንደ ማንኛውም ሰው መጨረሻ ላይ እሷ እንደምትሎ አስር ምናምን የምትለውን ነገር አላቅም። እንደ ባልና ሚስት በጋራ ያፈሩትን ነገር ፍርድ ቤት የመጨረሻ ውሳኔ ወስኗል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 እናንተ ከቤተሰባችሁ ጋር ፎቶ እንደምትነሱት ነው። እኔም የተነሳሁት ዲቴል ስለማልናገር ነው እንጂ ብዙ ነገር አውቃለሁ። እናንተ ትንሽ ነው የምታውቁት። በዚህ የዜናና የመረጃ ቪዲዮ የአትሌት ገለቴ ቡርቃ ባል ታደለ ገብረ መድን በፖሊስ ቁጥጥር ስር የዋለበት አስገራሚ ሚስጥር፣ እንዲሁም በፖሊስ ቁጥጥር ስር ከዋለ በኋላ ከቤቱና ከመኪና ውስጥ የተገኘበት ድብቅ መረጃ፣ ታደለ ገብረ መድን ለገለቴ የጻፈው የስንብት ደብዳቤና የገለቴ የተሰበሩ ቅን ልቦች፣ የታደለ ጠበቃ ያወጣው ያልተጠበቀ አነጋጋሪ ሚስጥር የታደለ በጅቡቲ በኩል ከሀገር ለመሰወር የሞከረበትና የተጓዘበት ረጅም ርቀት በዝርዝር ይደመጣል። አብራችሁን ቆዩ። የዩቲዩብ ቻናሉን ሰብስክራይብ አድርጉ። የገለቴ ባለቤት ታደለ ገብረ መድህን በፖሊስ ቁጥጥር ስር መዋሉ በትናንትና ሁለት መቶ በመቶ ተረጋግጧል። ታደለ በፖሊስ ቁጥጥር ስር ሲውል የጦር መሳሪያ ታጥቆ መገኘቱም ታውቋል። እራቆቱን መኪና ውስጥ ሽጉጥ ታጥቆም ነው የተገኘው። ፖሊስም ታደለን ሙሉ በሙሉ በቁጥጥር ስር አውሎ ተጨማሪ ምርመራዎችን እያካሄደ መሆኑ ነው መረጃዎች እየወጡ የሚገኙት። የኢትዮጵያ ሕዝብም ለፖሊስ ከፍተኛ ምስጋና እያቀረበ ይገኛል። ፖሊስ ከተገፉና ከተናቁ፣ ከተቸገሩና ብዙ ስቃይ ከደረሰባቸው ወገኖች ጎን እየቆመ መሆኑም ነው የተረጋገጠው። የዋህ ገለቴ ለሩጫ ከሀገር ወደ ሀገር ስትዘዋወር ታደለን ይዛው ብዙ ሀገር ተሄድ ስለነበር የብዙ ሀገራት ቪዛ እንደነበረውም ይታወቃል። ይህንንም ተጠቅሞ በጅቡቲ በኩል ዶላር ከፍሎ ከሀገር ለመውጣት ሙከራ ማድረጉ ነው የተሰማው። ፖሊስም ገለቴ ሚዲያ ላይ በወጣችበት በ24 ሰዓት ውስጥ ባልሞላ ጊዜ ውስጥ ታደለን በቁጥጥር ስር አውሎታል። ልብ ሰባሪው የታደለም የስንብት ደብዳቤ ገለቴ አገር ሰላም አገራማን ብላ ሩጫዋን ለመከወን በሀገር አሜሪካ በነበረችበት ወቅት ነበር ታደለ የስንብት ደብዳቤውን የቤቷ ሳሎን ላይ አስቀምጦት የጠፋው። ደብዳቤው እንደዚህ ብሎ ይጀምራል። ይህንን ስታነቢ ተረጋግተሽ በማስተዋል ይሁንም። ቀን 08062009 ዓ ም ሐንዬ፣ የኔወድ የኔ ጣፋጭ፣ እንኳን ደና ገባሽ፣ እንኳን በሰላም ገባሽ። ስለ ውድድሩ ምንም ያላልኩሽ መረጃው ስለሌለኝና ስላልሰማው ነው። ውድድሩ እንዴት ነበር? በተረፈ የማሳሰበሽ ጉዳይ እንደሚከተለው ነው ላልተወሰነ ጊዜ ወደ ጸበል ሄጅ ያለው በመሆኑም፣ የሚሄድበት ቦታ ሩቅ ስለሆነ ስልክ ላይሰራ ይችላል፣ ኔትወርክም ላይኖር ይችላል። ይህንን ያደረግኩት ለራሴ መረጋጋት ስላሰብኩ ነው። ይህ ደግሞ ለሁለታችንም ሰላም ሲባል ነው። ባይሆን ጥሩ ነበር፣ ነገር ግን ለሁለታችንም ደህንነት ሲባል ነው። ታደለነኝ። ቻው፣ በቃ ቻው፣ ይላል በአንዲት ብጣሽ ወረቀትም። ገለቴ ሩጫዋን ጨርሳ ከአሜሪካ ወደ ሀገር ቤት ስትመለስ ከቤቷ ያገኘችው መልካም አቀባበል ሳይሆን ልብ ሰባሪ መልእክት ነበር። ጸበል ሄድኩ ያለው ሰውዬ እልም ጭልጥ ብሎ ጠፋ። የውሃ ሽታ ሆነ። ወራቶችም አለፉ፣ ቀናቶችም ተቆጠሩ። በሀገራችን የጸበል ታሪክ ውስጥ ስምንት ወር ጸበል የሚቆይ ሰው ታይቶም ተሰምቶም አይታወቅም። ታደለ ግን ከዛ በላይ እልም ብሎ ጠፋ። የጨርቆሱ አራዳ ታደለ በዚህ መሃል የግሉን የግሉን ህይወት መስርቶ አለምን፣ አለሙን እየቀጨ ነበር። ከገለቴ በዘረፈው ገንዘብ ሌላ ሚስት አግብቶ ሸብረብ ይላል። ገለቴ የባሏ መጥፋት እያሳሰባት መጣ። ፈለገችው፣ ወጣች፣ ወረደች አላገኘችውም። እናቱ ቤት ሄደች። የታደለ እናት ኑሮ እጅግ የተበሰቋቆለ ነበር። ቤቱ በፍሳሽ የተሞላ አይጥና ጉርጥ የተሞላበት ቤትም ነበር። ቅን ልብ ያላት ገለቴ አልቻለችም፣ አንጀቷን መጨከን አልቻለም። ከጭርቆስ ዶሳሳ ጎጆ አውጥታ የታደረናት በተንጣለለ ፎቅ ላይ አኖረቻትም። ይሄ ብቻም አይደለም፣ ቤቱ ባዶ እንዳይሆን ሙሉ የቤት እቃዎቹን ሁሉ እንደ አስፈላጊነቱ አሟላችላትም። ወርቅ ላበደረ ጠጠር መልስለት ሆነ እና ነገሩ ታደለ ግን ይሄን ቤት በሁለት መቶ ሺህ ብር ለእናቱ እንደሸጠው አድርጎ በተሎ ስሙን አዞረ ቤቱ የሚስቱ ንብረት መሆኑ እየታወቀ ለምን ስም ማዞር አስፈለገ የኋላ ኋላ የቤቱ ወራሽ ከእናቱ ራሱ ታደለ አይደለም ወይ የእሱን ንብረትስ አይደለም ወይ የሰጣት ሚስጥሩ ግን ሌላ ነበር በፍጥነት ንብረት እያሸሸ መሆኑን ያሳብቅበት ነበር ገለቴ ግን ይሄን ሁሉ አ አልነቃችም፣ አልጠረጠረችም። ይሁን እንጂ የየዋሆችና ልበ ንጹሖች ከአምላካቸው ጋር የቀረበ ልብ ስላላቸው ብዙ ብትደክምም ብዙ ብትሰቃይም ወንበዴው ባሏ በሕግ ቁጥጥር ስር ውሏል። ገለቴ አሁንም ተስፋ አላት። አሁንም መሮጥ ትችላለች። አሁንም ወርቆች ማምጣት ትችላለች። አሁንም ተጨማሪ ጥፍ አስራ አንድ ቤቶችን መስራት ትችላለች። አሁን እግዚአብሔር ከእሷ ጋር ነው፣ የኢትዮጵያ ሕዝብም ከእሷ ጋር ሆኗል። በመቀጠልም ከጠበቃው የተሰሙ መረጃዎችን እንደሚከተለው እናቀርብላችኋለንም። ጠበቃ ሲባል ለእውነት የቆመ ከተጎዱ ጎን ሆኖ የሚከራከር ይመስለን ነበር። የታደለ ጠበቃ ደግሞ ለሆዱ ያደረ መሆኑን እንዲህ በንግግሩ ሰምታችሁ ፍረዱትም። እንደ ታደለ ጠበቃ አነጋገር ከሆነ ለአትሌት ገለቴ ቡርቃ መሳካትና ከዚህ ደረጃ ለመድረስ የአንበሳውን ድርሻ ከጀርባ እየወሰደ የሚገኘው ባሏ ታደለ ነው ይላልም። የምትገዛቸውን ንብረቶች በሙሉ በማስተዳደርና ሕጋዊ መሰረት እንዲኖራቸው የስመ ንብረት ዝውውርን ጭምርም አጠቃላይ እነዚህን ነገሮች ማኔጅ በማድረግ የአንበሳውን ድርሻ ተዋቷልም። እሱ ባይኖር አይሳካላትም ነበር ሲልም ጠበቃው ይናገራል። በሩጫ በመምዷ ውስጥ ባለቤቷ ታደለ ለአሰልጣኞች ሁሉ የሚያስፈልገውን ክፍያ በወቅቱ በመክፈል እንዲሁም ለአትሌቷ የሚያስፈልጋትን ንጥረ ነገሮችና ምግቦች በጊዜውና በሰዓቱ ገዝተው በማቅረብ በተጎዳች ጊዜም እግሯን በማሸትና ማሳጅ በማድረግና ተሎ በማሳከም የአንበሳውን ድርሻ ሲዋጣ ቆይቷል። ከሱ በላይ ለእሷ የሚያስብላት ማንም የለም። እጅግ በጣም ቅን መልካምና፣ ቅን አሳቢ ባል ነበር ሲልም ጠበቃው ለመናገር ይሞክራል። ጠበቃውም አክሎ ፍቹ ሲፈጸም በርካታ ንብረቶን የወሰዱባት ፓስተሮች ናቸው። ከቸርች የሚመጡ ፓስተሮች መባ ስጭ፣ አስራት በኩራት ስጭ፣ ከገንዘብሽም ለቤተ ክርስቲያን አስተዋጽኦ አድርጊ፣ የፈረሱ ቸርቾችና አጥቢያዎችም አሉ እርዳታ ማድረግ አለብሽ እያሉ በርካታ ገንዘቦችን ወስደዋል። መኪናም ሳይቀርም ለእነዚህ ቸርቾች ተሰጥቷል ሲልም ይደመጣል። በሽምግልና ወቅትም ታደለ የመታረቅና ከሚስቱ ጋር አብሮ የመቀጠል ፍላጎት ያለው ሲሆንም ከታደለ ወገን ያሉ ሽማግሌዎችና ገለቴ በኩል ያሉ ሽማግሌዎች ከፍተኛ ግጭት ፈጥረው እስከ መደባደብ ደርሰውም ነበር ይላልም። ጉዳዩን እስከ ፓስተር ቸሬ ድረስ አድርሰ ነው። በፓስተር ቸሬ ድረስ አስመዝግበን ጉዳዩን እየተከታተል ነው ነበር። ይሁን እንጂ ፓስተር ቸሬም ሳያየው ከዚህ ደረሰ ሲልም ይደመጣል። የታደለ ጠበቃ እንደሚናገረው ከአትለት ገለቴ በላይ እሱ በከፍተኛ ሁኔታ ወይም ታደለ በከፍተኛ ሁኔታ እንደተጎዳ ነው እየተናገረ የሚገኘው ለእሷ ብሎ ሃይማኖትን እንደቀየረና ያለ ሃይማኖቱም ቸርች በመሄድ ያመልክ እንደነበረም ጭምር ይናገራል። ይሁን እንጂ ጠበቃው ተከፍሎት እንደሆነና ገንዘብ አግኝቶ መሆኑ ይታወቃል። ጠበቃ ማለት ለእውነትና ለሐቅ ቆመ ይመስለን ነበር አሉ በርካታ ኢትዮጵያውያን ሲታዘቡ። ለካስ ጠበቃ በገንዘብ የሚገዛም አንዳች ፎርጅድ የሆነ ሰው ነው ሲሉ ተናገሩ። ይሄ ሁሉ ንብረቷና ሀብት ንብረቷ እየወደመ እያየውም በዚህ ደረጃ ለታደለ ጠበቃ ሆኖ መቆሙ ገንዘብ ምን ያክል የሰው ልጅ እንደሚገዛው ማሳያ ነውም ተባለም። ጠበቃነት እንደዚህ ከሆነ ቢቀርስ ይላሉ በርካቶች ሲናገሩ። እንደው ብዙ ነገሮችን መስመሪያ ሲያዘላት እሱ ነው። በጣም ብዙ ነገሮችን ለምሳሌ ቤቷን ግዢ ለመግዛት በሄዳ ጊዜ ኖሯት ያንን አትከታተልም እሱ ነበር የሚከታተልላት። በነገራችን ላይ ከዚህ ሀብት በስተጀርባ አሁን ገለቴ ስለምትሮጥ ብቻና ስቴጅ ላይ በስክሪን ስለምናያት የእሷ ውጤት ብቻ አድርገን መውሰድ መቻል የለብንም። ኢቨን አትሌቶች ብዙ ጊዜ ብዙ ጊዜ ለዚህ ውጤት ብለው ክሬዲት የሚሰጡት ሰው አለ። ከነዛ መካከል ለአሰልጣኝ ክሬዲት የሚሰጥ አለ፣ ለትዳር አጋሩ ክሬዲት የሚሰጥ አለ። ለትዳር አጋር ክሬዲት መሰጠት ካለበት ለታደለ በጣም መሰጠት አለበት እላለሁ። በዚህ ጉዳይ ሳይድ መያዝ አይደለም፣ ያለው እውነታውም የሚያሳየው ነገር ነው። ፍርድ ቤት አለ ወይ የሁሉ ነገር ሲወሰድባት እሷስ ምን ሆና ነው? ምን አይነት ነገር ቢደረግባት ነው ወይ መንፈሳዊ መደንዘዝ ያላል አይደል? አንዳንድ ነገር ውስጥ እ ገብታ ነው ወይ የሚሉ ሰዎች አሉ። እኔ በተወሰነ መንገድ የተወሰነው ነው የወሰዱት የቸርች ፓስተሮች ናቸው። አዎ የቸርች ፓስተሮች ናቸው። አልገባኝ በሁለት አይነት መንገድ ነበረ። እንድታመጣ የምትጠየቀው አንደኛ በመባ መልክ ምንበ በመባ ነው መስጠት አለብሽ። እንደ ታደለ ጠበቃ አነጋገር ከሆነ ለአትሌት ገለቴ ቡርቃ መሳካት እና ከዚህ ደረጃ ለመድረስ የአንበሳውን ድርሻ ከጀርባ እየወሰደ የሚገኘው ባሏ ታደለ ነው ይላልም። የምትገዛቸውን ንብረቶች በሙሉ በማስተዳደርና ሕጋዊ መሰረት እንዲኖራቸው የስመ ንብረት ዝውውርን ጭምርም አጠቃላይ እነዚህን ነገሮች ማኔጅ በማድረግ የአንበሳውን ድርሻ ተዋቷልም። እሱ ባይኖር አይሳካላትም ነበር ሲልም ጠበቃው ይናገራል። በሩጫ ምምዷ ውስጥ ባለቤቷ ታደለ ለአሰልጣኞች ሁሉ የሚያስፈልገውን ክፍያ በወቅቱ በመክፈል እንዲሁም ለአትሌቷ የሚያስፈልጋትን ንጥረ ነገሮችና ምግቦች በጊዜውና በሰዓቱ ገዝተው በማቅረብ በተጎዳች ጊዜም እግሯን በማሸትና ማሳጅ በማድረግና ቶሎ በማሳከም የአንበሳውን ድርሻ ሲዋጣ ቆይቷል። ከእሱ በላይ ለእሷ የሚያስብላት ማንም የለም። እጅግ በጣም ቅን መልካምና ቅን አሳቢ ባል ነበር ሲልም ጠበቃው ለመናገር ይሞክራል። ጠበቃውም አክሎ ፍቹ ሲፈጸም በርካታ ንብረቶን የወሰዱባት ፓስተሮች ናቸው። ከቸርች የሚመጡ ፓስተሮች መባ ስጭ፣ አስራት በኩራት ስጭ፣ ከገንዘብሽም ለቤተ ክርስቲያን አስተዋጽኦ አድርጊ፣ የፈረሱ ቸርቾችና አጥቢያዎችም አሉ እርዳታ ማድረግ አለብሽ እያሉ በርካታ ገንዘቦችን ወስደዋል። መኪናም ሳይቀርም ለእነዚህ ቸርቾች ተሰጥቷል ሲልም ይደመጣል። በሽምግልና ወቅትም ታደለ የመታረቅና ከሚስቱ ጋር አብሮ የመቀጠል ፍላጎት ያለው ሲሆን ከታደለ ወገን ያሉ ሽማግሌዎችና ገለቴ በኩል ያሉ ሽማግሌዎች ከፍተኛ ግጭት ፈጥረው እስከ መደባደብ ደርሰውም ነበር ይላል። ጉዳዩን እስከ ፓስተር ቸሬ ድረስ አድርሰነው በፓስተር ቸሬ ድረስ አስመዝግበን ጉዳዩን እየተከታተል ነው ነበር። ይሁን እንጂ ፓስተር ቸሬም ሳያየው ከዚህ ደረሰ ሲልም ይደመጣል። የታደለ ጠበቃ እንደሚናገረው ከአትሌት ገለቴ በላይ እሱ በከፍተኛ ሁኔታ ወይም ታደለ በከፍተኛ ሁኔታ እንደተጎዳ ነው እየተናገረ የሚገኘው ለእሷ ብሎ ሃይማኖትን እንደቀየረና ያለ ሃይማኖቱም ቸርች በመሄድ ያመልክ እንደነበረም ጭምር ይናገራልም። ይሁን እንጂ ጠበቃው ተከፍሎት እንደሆነና ገንዘብ አግኝቶ መሆኑ ይታወቃልም። ጠበቃ ማለት ለሁለትና ለሐቅ ቆመ ይመስለን ነበር አሉ በርካታ ኢትዮጵያውያን ሲታዘቡ። ለካስ ጠበቃ በገንዘብ የሚገዛም አንዳች ፎርጅድ የሆነ ሰው ነው ሲሉ ተናገሩ። ይሄ ሁሉ ንብረቷና ሀብት ንብረቷ እየወደመ እያየውም በዚህ ደረጃ ለታደለ ጠበቃ ሆኖ መቆሙ ገንዘብ ምን ያክል የሰው ልጅ እንደሚገዛው ማሳያ ነው ተባለም። ጠበቃነት እንደዚህ ከሆነ ቢቀርስ ይላሉ በርካቶች ሲናገሩ የታደለ ጠበቃ እነዚህን ንግግሮቹን የሚያደርገው ደግሞ በተለያዩ የዩቲዩብ ቻናል በመቅረብ መሆኑ ጉዳዩን እጅግ አሳሳቢ አድርጎታል። እነዚህን ነገሮች እየወጣ የሚናገረው አሁንም ድረስ ለታደለ ጠበቃ ነኝ የሚለው ይህ ግለሰብ በተለያዩ ማህበራዊ መገናኛ ዘዴዎች እየወጣ ይናገራል። ፊት ለፊትም አፉን ሞልቶ ያወራል፣ ጥሩ እንደሰራ ሁሉም በኩራትም ይናገራል። ሌላው በትናንትናው ዕለት የኢትዮጵያ አትሌቲክስ ፌዴሬሽን የአትሌት ገለቴ ቡርቃን ጉዳይ በስፋት ሲወያይበት ውሏል። በተለያዩ ማህበራዊና ሚኒስትሪ ሚዲያዎችም መግለጫ ሰጥቷል። የአትሌት ገለቴ ጉዳይ በዚህ ደረጃ በሚዲያ ደምቆና ጎልቶ መውጣቱ የብዙዎች እምባ ሊታበስ ነው፣ ብዙ አጭበርባሪዎችም ሊያዙ ነው፣ ገለቴ ለብዙዎችም ጠበቃ ልትሆንላቸው ነው ሲል ነው ሚዲያው መግለጫ የሰጠው። ለካ እስከዚህ በፊት በርካታ አትሌቶች በተመሳሳይ ሁኔታ ተሸውደዋል፣ ተጭበርብረዋል፣ ንብረታ ሥራቸውም እንዲሁ በከንቱ ቀርቶባቸዋል። ደማቸውን አፍስሰው አጥንታቸውን ከስክሰው ላባቸውን ጠብ አድርገው ሩጠው በሕይወትና በሞት መካከል ሁነው ያገኙትን ሀብት ንብረታቸውን የተለያዩ ዱርዬ ወንዶች ይሄን ቁጭ ብለው ኳልኩሌት ማድረግ ብቻ ገንዘባቸውን ተበልተዋል። የአትሌት ገለቴ ቡርቃ ጉዳይ ብቻ ሳይሆን የበርካቶች አትሌቶችም ችግር ሁኖ ቆይቷል። አትሌት ገለቴን ግን ለየት የሚያደርገው ምን እንዳስነካት ምን አይነት ማጅክና አስማትም እንዳስነካትም አይታወቅም። ፍዝዝ ነው ያለችው። አስራ አንድ ቤቶቿ በሙሉ ተሽጠዋል። አምስት መኪኖቿ ደረጃ በደረጃ ተሽጠዋል። አሁን ያለቻት አንዲት መኖሪያ ቤት ናት። እሷንም ለባልተብየው እንድታካፍለው ፍርድ ቤቱ ወሰነባት። እጅግ በጣም ያሳዝናል። ባልየው ንብረቱን ሙሉ በሙሉ ሳያወድመውም አልቀረም። ሁኔታውን እንደምንመለከተው ጠጭና ሱሰኛም ይመስላል። ንብረቱ በመጠጥ ቤቶችና በተለያዩ የአደንዛዥ እጽ ቤቶች በሽሻ ቤቶችና እንዲሁም በተለያዩ አላስፈላጊና አልባሌ ቦታዎች ሳይወድሙ አይቀሩም። ይሁን እንጂ የተወሰነ ንብረት እንኳን ቢተርፍላት፣ አሁን መንግሥት ደርሶላታል። ገለቴ እንደተናገረችው የኢትዮጵያ ሕዝብም ይወደኛል ብላለች። ሁሉም ከሷ ጎን ሆኗል። ገለቴ የውሃና ንጹህ ልብ ያላት ሴት ናት። ባነጋገሯም ታስታውቃለች። አማርኛ እንኳን በደንብ አልችልም ነበር እዚህ ከመጣው ነው የለመድኩት ትላለች። ነገሮችን አቀላጥፋና ነገሮችን አቀናጅታ እንዲሁም አመሳስላ መናገር አትችልበትም፣ ታስታውቃለች። መረዳትም እንዲሁ መገመትም ይቻላል። ገለቴ የተንኮል ሰው አይደለችም። ገለቴ አንዳች ንብረቶቿ ባይሸጡና መኪኖቿን ባይወድሙባት ኑሮም በዚህ ደረጃ አደባባይ አትወጣም ነበር። ይሄ ሁሉ ንብረት ተሽጦባትና ሙሉ ንብረቷ ወድሞባትም እንኳን ወደ ሚዲያ በዚህ ደረጃ ለመውጣት ሰባት ዓመታትን ፈጅቶባታልም። በተሎ ወደ ሚዲያ የወጣች አይደለችም። ታጋሽ ናት። ምርጥ ኢትዮጵያዊ ናትም። ሁላችንም ከገለቴ ጎን እንቆማለን። ፍትህ ለእንደ ገለቴ አይነት ሴቶች እንላለንም። የዩትዩብ ቻናሉን ሰብስክራይብ አድርጉም። ስለነበረን ቆይታ እናመሰግናለንም። የታደለ ጠበቃ እነዚህን ንግግሮቹን የሚያደርገው ደግሞ በተለያዩ የዩቲዩብ ቻናል በመቅረብ መሆኑ ጉዳዩን እጅግ አሳሳቢ አድርጎታልም። እነዚህን ነገሮች እየወጣ የሚናገረው አሁንም ድረስ ለታደለ ጠበቃ ነኝ የሚለው ይህ ግለሰብ በተለያዩ ማህበራዊ መገናኛ ዘዴዎች እየወጣ ይናገራልም። ፊት ለፊትም አፉን ሞልቶ ያወራል፣ ጥሩ እንደሰራ ሁሉም በኩራትም ይናገራል። ሌላው በትናንትናው ዕለት የኢትዮጵያ አትሌቲክስ ፌዴሬሽን የአትሌት ገለቴ ቡርቃን ጉዳይ በስፋት ሲወያይበት ውሏል። በተለያዩ ማህበራዊና ሚኒስትሪ ሚዲያዎችም መግለጫ ሰጥቷል። የአትሌት ገለቴ ጉዳይ በዚህ ደረጃ በሚዲያ ደምቆና ጎልቶ መውጣቱ የብዙዎች እንባ ሊታበስ ነው፣ ብዙ አጭበርባሪዎችም ሊያዙ ነው፣ ገለቴ ለብዙዎችም ጠበቃ ልትሆንላቸው ነው ሲል ነው ሚዲያው መግለጫ የሰጠው። ለካስ ከዚህ በፊት በርካታ አትሌቶች በተመሳሳይ ሁኔታ ተሸውደዋል፣ ተጭበርብረዋል፣ ንብረታቸውም እንዲሁ በከንቱ ቀርቶባቸዋል ደማቸውን አፍስሰው አጥንታቸውን ከስክሰው ላባቸውን ጠብ አድርገው ሩጠው በሕይወትና በሞት መካከል ሁነው ያገኙትን ሀብት ንብረታቸውን የተለያዩ ዱርዬ ወንዶች ይሄን ቁጭ ብለው ኳልኩሌት ማድረግ ብቻ ገንዘባቸውን ተበልተዋል። የአትሌት ገለቴ ቡርቃ ጉዳይ ብቻ ሳይሆን የበርካቶች አትሌቶችም ችግር ሆኖ ቆይቷል። አትሌት ገለቴን ግን ለየት የሚያደርገው ምን እንዳስነካት ምን አይነት ማጅክና አስማትም እንዳስነካትም አይታወቅም። ፍዝዝ ነው ያለችው። አስራ አንድ ቤቶቿ በሙሉ ተሽጠዋል። አምስት መኪኖቿ ደረጃ በደረጃ ተሽጠዋል። አሁን ያለቻት አንዲት መኖሪያ ቤት ናት። እሷንም ለባልተብየው እንድታካፍለው ፍርድ ቤቱ ወሰነባት። እጅግ በጣም ያሳዝናል። ባልየው ንብረቱን ሙሉ በሙሉ ሳያወድመውም አልቀረም ሁኔታውን እንደምንመለከተው፣ ጠጭና ሱሰኛም ይመስላል። ንብረቱ በመጠጥ ቤቶችና በተለያዩም የአደንዛዥ እጽ ቤቶች በሽሻ ቤቶችና እንዲሁም በተለያዩ አላስፈላጊና አልባሌ ቦታዎች ሳይወድሙ አይቀሩም። ይሁን እንጂ የተወሰነ ንብረት እንኳን ቢተርፍላትም አሁን መንግሥት ደርሶላታል። ገለቴ እንደተናገረችው የኢትዮጵያ ሕዝብም ይወደኛል ብላለች። ሁሉም ከሷ ጎን ሆኗል። ገለቴ የውሃና ንጹህ ልብ ያላት ሴት ናት። ባነጋገሯም ታስታውቃለችም። አማርኛ እንኳን በደንብ አልችልም ነበር፣ እዚህ ከመጣው ነው የለመድኩት ትላለች። ነገሮችን አቀላጥፋና ነገሮችን አቀናጅታ እንዲሁም አመሳስላ መናገር አትችልበትም፣ ታስታውቃለች። መረዳትም እንዲሁ መገመትም ይቻላል። ገለቴ የተንኮል ሰው አይደለችም። ገለቴ አንዳች ንብረቶቿ ባይሸጡና መኪኖቿን ባይወድሙባት ኑሮም በዚህ ደረጃ አደባባይ አትወጣም ነበር። ይሄ ሁሉ ንብረት ተሽጦባትና ሙሉ ንብረቷ ወድሞባትም እንኳን ወደ ሚዲያ በዚህ ደረጃ ለመውጣት ሰባት ዓመታትን ፈጅቶባታልም። በተሮ ወደ ሚዲያ የወጣች አይደለችም። ታጋሽ ናት፣ ምርጥ ኢትዮጵያዊ ናትም። ሁላችንም ከገለቴ ጎን እንቆማለን። ፍትህ ለእንደ ገለቴ አይነት ሴቶች እንላለንም። የዩትዩብ ቻናሉን ሰብስክራይብ አድርጉም። ስለነበረን ቆይታ እናመሰግናለንም።